መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ፣ በዛሬው ቪዲያችን ደግሞ ይዘንላችሁ የመጣ ፊደሎችን እያወቃችሁ ነገር ግን አገጣጥማችሁ ለማንበብ ለተቸገራችሁ መለማመጃ የሚሆናችሁ ወይም ደግሞ እንዴት አገጣጥማችሁ እንደምታነቡ ልምድ ወይም ደግሞ መለማመጃ ይሆናቸዋል ብለን ያሰብናቸውን ያነባብ ዘዴ ነው ይዘንላቸው የመጣነ ቪዲዮውን ጀምራችሁ አተውት እስከ መጨረሻ ውዩት። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እስከ መጨረሻ ውዩት። ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስነድ እንዴት እንደምናነብ ወይም ደግሞ እንዴት ማንበብ መለማመድ እንዳለብን ያሳያቸዋል። እሺ ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስንገባ ይቺ ደነች ፊደሎችን አንድ ባንድ ታውቋቸዋላችሁ። ነገር ግን አገጣጥሞ ወይም ደግሞ አየይዞ ማንበብ ለተቸገራችሁ ማለት ነው ይቺ ማነች? ደ ደ ይችስ? ከ ይቺ ደግሞ ማናት? መ ልክ እንደዚ ስናያቸው ምን እንላቸዋለን? እናቃቸዋለን ግን በአንድ ላይ አጣምረን ማንበብ ደግሞ ወይም ደግሞ በአንድ ላይ ያይዘን ማንበብ ለተቸገርን ደከመ ምንም ከዚህ ላይ በጠራ ናቸው። ሌላ ልዩነት ሳይፈጠር በአንድ ላይ ማየይዘን ይዘን ል ከዚህ ላይ ደከመ በአንድ ላይ ስናነበው ደከደከመ ደከመ እኛው ደግሞ ይህች ማነች ይቺ ከፈቤት ስንተኛ? ስድስተኛ ፊደል ፍ ነች። ፍ። ይቺ ከየቤት የመጀመሪያ ፊደል ናት። ይቺ ደግሞ ከለቤት ስድስተኛ ፊደል ማን ልናነባታል? ል፣ ፍ፣ የ፣ ል፣ ፍ፣ የ፣ ል። በአንድ ላይ ስናነበው ይህን ምን መጀመሪያ ጠራ ነው? ምን ጨምረው ወይም ደግሞ ምን ቀንሰው? የለም። ፍየል፣ ፍየል፣ ፍየል፣ ፍየል። እሺ እቺ ደግሞ ማነች? ጠ ከጠቤት የመጀመሪያ ፊደል ምንም ስናት፣ ምንም ቅጽል የላትም። የመጀመሪያ ፊደል ከሆነች ማን እናነባታለን? ጠ፣ ጠ። እቺ ደግሞ ከቀቤት አራተኛ ፊደል ናት ወደ ግራ በኩል እግሯ ሸፈፍ ያለች ቃ ብለን ነው ምንጠራት ቃ እቺ ደግሞ ከመቤት ሶስተኛ ፊደል ሶስተኛ ፊደሎች እግራቸው ሸፈፍ ያሉ ናቸው ብለናል ሶስተኛ ፊደሎች ምንድን ናቸው እግራቸው ሸፈፍ ያሉ ሜ ብለን እናነባታለን ሚ ሚ ጠ ቃ ሚ ጠቃሚ። እስኪ ባንድ ላይ ስናነበው፣ ጠቃሚ፣ ጠቃሚ፣ ጠቃሚ፣ ጠቃሚ። እሺ፣ ሌላኛው ደግሞ ይቺ ከሰቤት ስድስተኛ ፊደል ስ ብለን እንጠራታለን። ከሰቤት ስድስተኛ ፊደል ስ ን ን እች ደግሞ ከነቤት ስድስተኛ ፊደል ናት። እቺም አሁንም ን እች ደግሞ ከደቤት ስንተኛ ፊደል ናት? እግራቸው ላይ ቀለበት ያላቸው አምስተኛ ፊደሎች ናቸው። ዴ ከደቤት አምስተኛ ፊደል ብለን ብለን እናንባቸዋለን። ባንዴ ላይ ነ እች ስ እች ን እች ደግሞ ዴ ስ ን ዴ ስንዴ ስንዴ ስንዴ፣ ባንድ ላይ ስናነበው ምን ይሆናል? ይሄ ስንዴ ስንዴ፣ ባንድ ላይ ስናነበው ስንዴ ይሆናል ማለት ነው። ስንዴ። እሺ፣ ሌላኛው ደግሞ እቺ ማነች? ከበቤት ስድስተኛ ፊደል ብ ብለን ነው ምነው ነበር። ብ ብ እችን ደግሞ ላይ ይች ማናት ብለናል? ቃ አራተኛ ፊደል የቀ አራተኛ ፊደል ቃ ቃ ብ- ቃ እሺ፣ ደግሞ ከተቤት ስድስተኛ ፊደል ት ት ብለን ነው የምናነባ። ት ብ- ቃ ት ብ- ቃ ት በአንድ ላይ ስናነበው ብ- ቃ ት ብቃት ብቃት ይሆናል። ባንዳ ስናነበው ብቃት። እሺ ቅ ከቀቤት ስድስተኛ ፊደል ዳ እቺ ደግሞ ከደቤት አራተኛ ፊደል ዳ ብለን ደግሞ ከመቤት አምስተኛ ፊደል ሜ ብለን ቅ ዳ ሜ ቅዳሜ ቅዳሜ ቅዳሜ እንዲያደረግን እናነባቸዋለን ማለት ነው። ፍጥን ብለን በደንብ ፊደሎችን የማንደሆነ ቻወቅነ ደ ደ ከ መ ደ ደ ደ

ቅዳሜ ቅዳሜ ቅዳሜ። እሺ እኛ ደግሞ ጠ ለቀ ጠ ለቀ ምን ምን ጨምረው ነገር የለም አ እዚህ ላይ። ተጠጋግተው የተጻ እንጂ የሚጨመር የሚቀነስ ነገር የላቸውም። ጠለቀ ጠለቀ ጠለቀ ም ግ ብ እቺ ከመቤት ስድስተኛ ፊደል እቺ ደግሞ ከገቤት ስድስት እቺ ከበቤት ስድስተኛ ፊደል ምግብ ምግብ።

ሰላም ከበረ ከበረ ተስፋ ተስፋ ልክ እንደዚህ ያደረጋችሁ፣ ምንም የተለየ ነገር የሚጨመርበት ነገር የለም ማለት ነው። የሚሆነው ምንድን ነው ፊደሮችን መ ጨመር ወይም መቀነስ ሳይሆን ባሉበት በስማቸው እንዳል ኖርማል ስማቸውን እያንዳንዳቸው ካወቅናቸው ማንበብ ወይም ደግሞ መጥራት ይሆናል ማለት ነው። በአንድ ላይ አገጣጥመን ለማንበብ ተቸገር ነው የምትሉ ልክ እንደዚህ መቱን ጠርታችኋቸው የሚለየው። ለምሳሌ አሁን ይሄ ምግብ የሚለው ም፣ ግ፣ ብ ው ረጋ ብለን መጥራት ብቻውን ስንጠራው እንጂ ላምንም የሚጨመር እዚህ ጋር ለምሳሌ ምግብ ምግብ። ልክ ሌሎችንም ቀበሮ እንደዚህ እያደረጋችሁ ተለማመዱ። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በሌላ ቪዲዮ እስከምንገናኝ ድረስ በኦንላይንና መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ ሀይበሉን፣ በቴሌግራም፣ በኢሞ በዋሳብ ለዛሬ ዘንድ የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።